ቆያችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። ከመላይ የስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ የሀና መኮንን አብሬያችሁ ቆይታ አደርጋለሁ። አብራችሁኑ ነው። ቀዳሚ ወዳደረግነው ዜና አልፋለሁ። ኢትዮጵያ ወንዞቿን ለቀጠናው የጋራ ብልጽግና የባህር በርን ደግሞ ለብሔራዊ ጥቅሟ የማረጋገጥ ጽኑ አቋም አላት ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ሁለተኛው የኢትዮጵያ ውሃና ኢነርጂ ሳምንት በሳይንስ ሙዚየም ተከፍቷል። ኢብራሂም መሐመድ ዝርዝር አለው። የውሃና ኢነርጂ ልማትን በዘላቂነት በትብብርና በፈጠራ መተግበርን አላማው ያደረገ ከጥቅምት 17 ቀን እስከ ጥቅምት 21 ቀን የሚቆይ ሁለተኛው የውሃና ኢነርጂ ሳምንት መካሄድ ጀምሯል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ሁለተኛውን የውሃና ኢነርጂ ሳምንትም አስጀምረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነ በዚህ ወቅት እንደተናገሩት ኢትዮጵያ ለታዳሽ ኃይልና ለውሃ ልማት በሰጠችው ትኩረት በንጹህ መጠጥ ውሃና ኤሌክትሪክ አቅርቦት በርካታ ሚሊዮኖችን ተደራሽ በማድረግ ከፍተኛ መሻሻሎችን አሳይታለች። ታላቁ የኢትዮጵያ ህዳሴ ግድብ ለአፍሪካውያን ብርሃን የፈነጠቀ ለተፋሰሱ ሀገራትም የትብብር አርማ ነው ብለዋል። ዘ ገርድ እዝ ኖት ጀስት ኢትዮጵያስ ዳም ኢትዝ አፍሪካስ ዳም ኤ ሶርስ ኦፍ ክሊን ኤነርጂ ዛት ዊል ሄልፕ አወር ኮንቲነንት የህዳሴ ግድቡ የኢትዮጵያ ብቻ ሳይሆን የአፍሪካውያን ሀብት ነው። አህጉራችን እየገጠመ ያለውን የአየር ንብረት ለውጥ ለመቅረፍ ኤሌክትሪክ ኃይል ያመነጫል። ግድቡ ከኃይል አቅርቦትም በላይ ነው፣ ህይወትን የሚጠብቅ ነው። በፍትህና በፍትሐዊነት እንገዛለን። የአንዱ ብልጽግና ለሌላው መሆኑን እናምናለን። ለዚህ ነው ከጎረቤቶቻችን ጋር ለትብብርና ውይይት ቁርጠኛ ነን የምንለው። የተፋሰስ ትብብር እናጠናከራለን። መረጃዎችን በግልጸኝነት እናጋራለን። ለጋራ ጥቅም በጋራ እናለማለን። በጋራ የምንጠቀምባቸው ውሃማ አካላት ተገቢ በሆነ የውሃ ዲፕሎማሲ አስተማማኝ እንዲሆንና አቅማቸውን ያገናዘበ ልማት እንዲኖር እንሰራለን። Through the spirit of hydro diplomacy, We build trust and unlock the full potential of our shared waters. የኢትዮጵያ የባህር በር ማግኘት የቀጠናውን የኢኮኖሚ ውህደትና የጋራ ብልጽግና በማፋጠን ለጋራ ከፍታ ምቹ መሰረትም ይጥላል ብለዋል። ምክትል ጠቅላይ ሚኒስትሩ ኢኮኖሚያችን እያደገ እንደመሆኑ መጠን የባህር በር ማግኘት ለሀገሪቱ ወደፊት እጣ ፈንታ ወሳኝ ነው፣ ስጦታም ሳይሆን ግዴታም ጭምር ነው። ንግድን ያሳድጋል፣ ቀጠናዊ ትስስርን ያጠናክራል። በኢትዮጵያ ሰላማዊ ቀጣይነት ያለውና የጋራ ተጠቃሚነትን ባማከለ መንገድ የባህር በር እንዲኖር እንፈልጋለን። ሰስተይነብል ሙቹዋሊ ቤኔፊሻል አክሰስ ቱ ፖርት። የአፍሪካ የውሃ ሚኒስትሮች ካውንስል ፕሬዚዳንት ዶክተር ቺኪ ቲዳኒ ዲዮ፣ ወንዞቻችን ድንበሮች ብቻ ሳይሆኑ የጋራ ተጠቃሚነትና ትብብር መሰረቶች ናቸው። አፍሪካ ዘላቂ የውሃና ኢነርጂ ዋስትናዋን እንድታረጋግጥ ኢትዮጵያ የመሪነት ሚናዋን እየተወጣች መሆኗን ተናግረዋል። የውኃ ሀብት ስልሳ በመቶ ድንበር ተሻጋሪ ነው። የጋራ ሀብት እንደመሆኑ መጠን ትብብርና በጋራ መስራትን ይጠይቃል። ውሃና የኃይል አቅርቦት ለቀጠናዊ ትብብር እድሎችና ፈተናዎች ናቸው። የኢትዮጵያ የውኃና ኢነርጂ ሳምንት የውይይት ብቻ ሳይሆን ልምድ የምንለዋወጥበትና የአፍሪካን የውሃማ አካላት መፍትሔ የምናመላከትበትም ሳምንት ነው ስትራቴጂክ ፕላትፎርም to deepen dialogue, extend exchange of experiences, and build African-led solutions to strengthen our collective resilience. የውሃና ኤነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ይተፋ ኢትዮጵያ የውሃ ሀብት ጥበቃና አጠቃቀምን በተመለከተ ትርጉም ያላቸውን ስራዎች እየሰራች መሆኑን አመልክተዋል። የላይል ቤዚን ዳይሬክተሯ የምታይ ፕሬዚዳንቱ የሚያ ጉዳይ የኬንያዎቹ ግዳሴ ግድብን የሚሆን ትልቅም ባይሆን ሀምሳ ግድብ አቅዶ መግባት ኢትዮጵያ ትልቅ ብሬክስሩ ያመጣችበትን ኢንፍሉዌንስ አድርጌናል ብዬ ነው የማየው። ይሄ ከህዳሴ ግድብ ምርቃት በነጋታው ወይ በዋዜማው መስራታችን ይሄን ያሳያል። አንዱ በዛ ደረጃ መውሰድ ለአምስት ቀናት በአዲስ አበባ በሚካሄደው የውሃና ኤነርጂ ሳምንት የውሃ ሀብትና አስተዳደርን እንዲሁም ድንበር ተሻጋሪ ወንዞች አጠቃቀም ላይ ትኩረት ያደረጉ አውደ ርዕዮችና ፓናሎች እንደሚካሄዱ ተመላክቷል። አሁን ያለውን የመኸር ሰብል ቁመና ከዳር ለማድረስ የቅድመሰብል ሰብል ስብሰባ ዝግጅቶችን በተሳካ መልኩ እየሰሩ መሆናቸውን አሚኮ ያነጋገራቸው የተለያዩ የዞን ግብርና መምሪያ ኃላፊዎች ተናገሩ። በምርት አሰባሰብ ወቅት የሚያጋጥሙ ችግሮችን ለመቅረፍ የተለያዩ ቴክኖሎጂዎችን መጠቀም ላይ ትኩረት እንደሚያደርጉም ተናግረዋል። አደራው ምንየለት አነጋግሯቸዋል፣ እንደሚከተለው ይቀርባል። በአማራ ክልል የተቀመጠውን አሻጋሪ የልማት እቅድ ለማሳካት የግብርና ዘርፉ ከግማሽ በላይ የሚሆነውን ክልላዊ የእቅድ ድርሻ እንዳለው የክልሉ ግብርና ቢሮ መረጃ ይጠቁማል። ይህን እቅድ ተግባራዊ ለማድረግም በተያዘው የመጀመሪያ ዓመት አዳዲስ የግብርና ቴክኖሎጂዎችን በመጠቀም የሰብል ምርትና ምርታማነት ማሳደግ ላይ ትኩረት ተደርጎ እየተሰራ ይገኛል። አሚኮ ያነጋገራቸው የምስራቅ ጎጃም፣ የደቡብ ጎንደርና የደቡብ ወሎ የግብርና መምሪያ ኃላፊዎችም የመኸር ሰብል ያለበት አሁናዊ ቁመና በምንጠብቀው ልክ ነው ብለዋል። በ20172018 ምርት ዘመን 25 ሚሊዮን ኩንታል ምርት እናመርታለን ብለን ነው እቅድ ያዝ ነው። እንግዲህ ይህንን ምርትም በሶስት መንገድ ነው የምናመርተው። አንደኛው ለብዙውን ድርሻ የሚወስዱት የምግብ ሰብሎች ናቸው። ወደ 11.1 ሚሊዮን አካባቢ የሚጠጋው ደግሞ የኢንዱስትሪ ምርቶች ናቸው። ሶስተኛው የኤክስፖርት ሰብል ነው። እንግዲህ የሰብል ምርታችንን በ17 18 ምርት ዘመን እናሳካለን የሚል ግምገማ ነው ያለን። በዞናችን በ201718 የመህር አመት ኦልሞስት ወደ 620 ሺ የሚጠጋ መሬት በዘር ተሸፍኗል። ወደ 25 ሚሊዮን ኩንታል በላይ ነው እናመርታለን ብለን በእቅድ የያዝነው እና የሰብል ቁመናችን ወስደን በዞናችን ያለው ሁኔታ ስናይ ያቀር ነውን እቅድ እናሳካለን ብለን ተስፋ እናደርጋለን ከእቅድ አኳያም ከግብ አኳያም የተሻለ ደረጃ ደርሰዋል ወይም ደግሞ ፈጽመናል ብለን ያሰብነው ለምሳሌ የሰብል ልማትና ጥበቃ ስራችንን ስንወስድ ከ432 ሺህ ሄክታር መሬት በላይ በማረስ ወደ 15 ሚሊዮን ኩንታል እናመርታለን ብለን ነበር ያቀርነው። በዘር ስናየው ወደ 35 ሺህ ሄክታር አካባቢ የሚሆን በዘር ለመሸፈን ጥረት አድርገናል። ይህ የምርት ቁመና የተቀመጠውን እቅድ የሚያሳካ በመሆኑ የሚያጋጥሙ ችግሮችን ከወዲሁ በመከታተል ሙያዊ ድጋፍ መስጠት ላይ ስራዎች እየተሰሩ መሆኑንም ኃላፊዎች ተናግረዋል። በተለይም ወቅቱን ያልጠበቀ ዝናብና ሌሎች ሰብል ሊጎዱ የሚችሉ ጉዳዮችን ከወዲሁ ለመቆጣጠር የማህበረሰብ ንቅናቄና ሙያዊ ድጋፍ የሚደረግባቸው መንገዶች መቀየሳቸውንም ኃላፊዎቹ ጠቁመዋል። ግብርና በባህሪው ለተፈጥሮ አደጋ የተጋለጠ ነው። በባህሪው በተለይ ግን በዚህ አመት ስናየው ቼክ ስናደርገው አሰስ እናደርግኛ ወይም አርሶ አደራችን በሰብል ጥበቃ ግብረ ኃይል አለ፣ በየቀበሌ የተቋቋመ ከወረዳ ጀምሮ። ይህ ቼክ ሲደረግ ቢጫ ዋግ ሰባት ወረዳዎች ላይ ተከስቷል። ወደ አራት ሺ ምናምን ሄክታር አካባቢ ላይ ተከስቷል። ስንዴ ላይ እሱም ኢሚዲየትሊ ችግሩ እንደደረሰን ቶሎ ለመቆጣጠር ጥረት አድርገናል። እሱ ካልተቆጣጠርከው ጥፋቱ በጣም አስቸጋሪ ነው። ስለዚህ ስናየው የበሽታ እና የተባይ ክስተቱ በዚህ ምርት ዘመን ስናየው የአየር ንብረቱም የተስተካከለ ስለሆነ ያን ያህል ያቀርነውን እቅድ የሚያሳጣን እንዳልሆነ ገምግመነዋል ማለት ነው። ስለዚህ የሚቀረን አሁን 25 ሚሊዮን ኩንታል እናሳካለን ብለን ነው ያቀርነው። አሁን የቁም ሰብል ግምገማ እየሰራ ነው። አሁን ያለውም የምርት ቁመና ስናየው ያቀርነው ምርት የሚያሳካ ሆኖ አግኝተነዋል። ይሄን ደግሞ ለማካሄድ የሰራናቸው ስራዎች አሉ። ሰፋፊ ክላስተር ላይ መሰረት አድርገን ለመስራት ጥረት አድርገናል። ዋና ዋና የኮሞዲቲ ሰብሎች የሚባሉትና ሳይንሳዊ አሰራር ላይ ግብአትን በአግባቡ የመጠቀም አግሮኖሚክ ፕራክቲስ ወይም ደግሞ የሰብል እንክብካቤ ስራዎችን በአግባቡ ስንሰራ የቆየንበት አግባብ ነው ያለው። አጠቃላይ ይህን የአቅር ነውን እቅድ ለማሳካት እንዲያስችል ጥቅል እስከ ታች እስከ አርሶ አደራችን እስከ መንደር እስከ ጎጥ ድረስ በመውረድ የግብርና ሙያተኞች ልዩ ልዩ ኤክስቴንሽን አገልግሎቶች እንዲሰጡ በማድረግ የተባይ አሰሳ በማድረግ ሰብልን ሊጎዱ የሚችሉ ቀድሞ የሚሰሩ ስራዎችን ጭምር ከአርሶ አደሮቻችን ጋር በተገቢው በመስራት የምንጠብቀውን ምርት ለማሳካት በሰፊው ትኩረት አድርገን እየሰራ ነው የምንገኘው አሁን ላይ ተስፋ የተጣለበት የሰብል ምርት ከወዲሁ ለመሰብሰብ የተለያዩ የቅድመ ሰብል ስብሰባ ዝግጅቶች ማድረጋቸውን የገለጹት የዞን የግብርና መምሪያ ኃላፊዎች በተለይም ዘመናዊ የመሰብሰቢያ ዘዴዎችና ኩታ ገጠም የምርት ስብሰባ ስልቶችን ለመጠቀም ስራዎች መጠናቀቃቸውን ተናግረዋል ያሰባሰብ ስራውን በተመለከተ በጉልበት እንሰበስባለን፣ ከፍተኛውን ድርሻ የሚይዘው እሱ ነው። ከዚህ ባሻገር ደግሞ በመካናይዜሽን ወይም በኮምባይነሮች ደግፈን እንሰበስባለን ብለን አቅደን ፍላጎት የማሰባሰብ እቅድ አውርደናል። ባለፈው አመት ከ11000 ሄክታር በላይ ነው እየሰበሰብ ነው በኮምባይነር በዚህ አመት ደግሞ ከዚህ እጥፍ በላይ መሰብሰብ አለብን ብለን አይሆፕ ወደ 54000 ሄክታር አካባቢ በዚህ አመት እንሰበስባለን ብለን እቅድ ይዘናል። ይህንን ለማሳካት ደግሞ ማሽኖችን አቅርበናል። በዋናነት አርሶ አደራችን የግንዛቤውን ስራ ከፍ ማድረግ ነው። ከዚህ ጎን ለጎን ደግሞ ልዩ ልዩ ቴክኖሎጂዎችን ለአርሶ አደሩ እያቀረብን ነው የምንገኝ በተለይ እነዚህ የነቀዝ መከላከያ ጆንያዎች ወይም ፒክስ ባግ የምንላቸው አሉ አጠቃላይ ከድህረ ምርት አያያዝ ጋር የሚሰጡ የተለያዩ ስልጠናዎችና የግንዛቤ መፍጠሪያዎች አሉና እኒህን መሰረተ ማድረግ ለአርሶ አደሮቻችን እስከ ታችኛው ድረስ ከጎታቸው እስከሚያስገቡ ድረስ ተገቢውን የሆነ እንክብካቤ እንዲያደርጉ ተገቢውን ኤክስቴንሽን አገልግሎት እየሰጠን ነው የምንገኘው ቴክኖሎጂዎችንም በዛ ልክ ከሚመለከታቸው አካላት ጋር እየተነጋገርን እያቀረብን ነው የምንገኘው ታራሚዎች በስነ ምግባራቸው የታነጹ እንዲሆኑ ከማድረግ ባሻገር ቤተሰቦቻቸውን እያገዙ ነው ሲል የሰሜን ሸዋ ዞን ማረሚያ ቤቶች መምሪያ ገለጸ። ከታራሚዎች ቁጥር መጨመር ጋር ተያይዞ ብዙ እጥረቶች እንዳሉበት የገለጸው መምሪያው የሚመለከተው ሁሉ ድጋፍ እንዲያደርግ ጥሪ አቅርቧል። ገንዘብ ታደሰ ተጨማሪ አላት። መታረማችንን በተግባራችን እናረጋግጣለን ወንጀልና ወንጀለኝነት በእኛ ይብቃ በሚል መሪ መልእክት የታራሚዎች ቀን በደብረ ብርሃን ከተማ በሰሜን ሸዋ ዞን ማረሚያ ቤቶች መምሪያ ተከብሯል። የዞኑ ማረሚያ ቤቶች መምሪያ ኃላፊ፣ ኮማንደር የቻለ ሰው አሰፋ የህግ ታራሚዎች በእውቀትም ሆነ በባህሪ ለውጥ አምጥተው ወደ ማህበረሰቡ እንዲቀላቀሉ እየተሰራ መሆኑን ተናግረዋል። በአብዛኛው ሙያ ላይ ነው የምናተኩሩና በብረታ ብረት፣ በእንጨት፣ በግብርና ዘርፍ እንዲሁ በከብቶች እርባታ የማድለብ ስራ፣ የወተት እርባታ እንዲሁም አጫጭር የግብርና የከተማ ላይ ግብርናም እየሰጠን ታራሚው ከመታረም ባለፈ አምራቸውም እንዲወጣ እያስቻልን ያለንበት ሁኔታ ያለው ይሄ ውጤታማም ሆነንበታል። የሃይማኖት ተቋማት እንግዲህ በማረም ማነጽ ስራችን ዋነኛውን ድርሻ የሚይዙ ናቸው ማለት ነው። በመድረኩ ላይ የተገኙት የሰሜን ሸዋ ዞን ፍትህ መምሪያ ኃላፊ ደመረ ቸሬ የሕግ ታራሚዎች በማረሚያ ቤቶች የሰብአዊ መብታቸው ተከብሮላቸው የአስተሳሰብና የባህሪ ለውጥ እንዲያመጡ እየተሰራ እንደሚገኝም ነው የገለጹት። የሕግ ታራሚዎች የአስተሳሰብና ና የስነ ምግባራቸው በማረሚያ ቤት ቆይታቸው የባህሪ ለውጥ እንዳመጡ በማድረግ ወደ ማህበረሰቡ ሲቀላቀሉ ሕግ አክባሪ ሰላማዊና አምራች ዜጋ ሆነው በሁሉም ዘርፍ ሞዴልና አስተማሪ እንዲሆኑ ቀንተቤት በመስራት ለዚህ ቀን በቅቷል። የህግ ታራሚዎችም በልማት ተሳትፏቸውም ቢሆን በማረሚያ ቤት ቆይታቸው በተለያዩ ፕሮጀክቶች ሥራዎች ላይ በግቢው ውስጥ የግቢው ውበት፣ የጥበቃ መማ ስራ፣ የቤተ እምነት ግንባታ፣ ልዩ ልዩ ማሥልጠና ማለትም እንጨትና ብረታብረት ስራ ላይ በመሰማራት ከፍተኛ አስተዋጽኦ ያደረጉ ከመሆኑም በላይ የተፈናቀሉ ወገኖችን ጭምር የሰብአዊ ድጋፍ አድርገዋል ታራሚዎች በማረሚያ ቤቱ ባገኙት ስልጠና የተለያዩ ስራዎችን በመስራት ቤተሰቦቻቸውን ጭምር በኢኮኖሚ እየደገፉ መሆናቸውንም ተናግረዋል ሚኒስትሪ እዚህ ነው የተፈተንኩት አሁን አስራት ያኩ 2016 ነው የጨረስኩት አሁን ዲስታንስ ዲግሪ እከታተላለሁ እንግዲህ ይሄ አንዱ ለውጥ ነው ነች ማረሚያ ቤቱ በጥቅሉ ምርጥ የሚባል ማረሚያ ቤት ነው በእውነት ለመናገር እውቀት ታገኛለች ቤተሰብ አስተዳድራለሁ ሸማ እየሰራሁት ትምህርት እየተማርኩ ብዬሻለሁ ቤተሰብ አስተዳድራለሁ ቤት ኪራይ ይከፍላለሁ ልጅ ያስተምራለሁ ይህን ሁሉ ጊዜ እዚህ ማረሚያ ውስጥ የተቋመ ሶኝ ነው። ይሄን እየመራሁት ማለት እንደ ድብሩ ማረሚያ ቤት የተለያዩ ስልጠናዎች ይሰጣሉ። የወርክሾፕ የሜንታል ወርክ ና እንዲሁም የኮንስትራክሽን እንትኖች እነሱን እየሰለጠን ያለ ነው። ታራሚዎቹ ሰብአዊ መብቶቻቸው በተለይ ደግሞ መሰረታዊ ፍላጎቶቻቸው ተሟልተው እንዲታረሙ የብዙዎችን እርዳታ እንደሚፈልጉም ተገልጿል። ከሰብአዊ መብቶቻቸው አንደኛው የመጠለያ ማግኘት ነው፣ የመኝታ ማግኘት ነው እና በተቻለ መጠን ከዩኒቨርሲቲዎች ጋር በመተባበር ተቋሙን በራሱ የፍራሽ የሽፑድ አቅርቦቶች እየቀርቡ ያሉበት ሁኔታ ነው ያለው። አሁን ላይ ግን ከታራሚው ብዛት ጋር ተያይዞ ዩኒቨርሲቲዎች የሚወጡ ፍራሾች የሉም ከነሱ ጋርና ድጋፎቹ የቀነሱበት ሁኔታ ነው ያለው። በአብዛኛው ከነሱ ጋር ነበርና ትልቅ ትኩረት ተቋሙ ብቻ ሳይሆን የመስተዳደር አካላቱ፣ ሌሎች ባለድርሻ አካሎች፣ መንግስታዊ የሆኑ ድርጅቶች፣ የሲቪል ማህበራቶች ለዚህ ትኩረት ሰጥተው ታራሚዎች ላይ መስራት መቻል አለባቸው። አሁን ተቋሙ በሚበጀትለት በጀት በሚያገኘው ገንዘብ ብቻ ሙሉ ለሙሉ ይህን ይለውጣል፣ ይህን ያሳካል ማለት ስለማይቻል ርብርቡን እንፈልጋለን ብሉ የጎደሉን ነገሮች አሉ። የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተውበድሉ ብሸት የህግ ታራሚው ምርታማና የስራ ፈጣሪ እንዲሆን እየተሰራ ያለው ስራ የሚበረታታ ነው፣ ከተማ አስተዳደሩም ይህንን ይደግፋል ብለዋል። የያዛችሁትን ክሎት ነገ ታርሞ የሚወጣ ነው። ስነምግባሩ ተሻሽሎ የሚወጣ ነው ከወጣ በኋላ አገር ምርት ትፈልጋለች። ሰው በራሱ ሰርቶ ተለውጦ መኖርን ይፈልጋል። ብቁ የሆኑ ሙያተኞች እንዳሉ ያረጋግጥንበት ነው በየዘርፉ ስለዚህ አጠናክራችሁ እንዲቀጥሉ ነው። እነዚህን እንደ አንድ ባለድርሻ ሆነን የድርሻችንን ለመወጣት ጥረት እናደርጋለን። የሰሜን ሸዋ ዞን አስተዳደርም ማረሚያ ቤቱም በመደገፍ ሂደት ኃላፊነቱን እንደሚወጣ የዞኑ አስተዳደር ጽህፈት ቤት ኃላፊ ግዛቸው ለቀሰ ተናግረዋል። ቅድመ ምርመራ በማድረግ የጡት ካንሰርን መከላከል እንደሚቻል በጎንደር ዩኒቨርሲቲ ስፔሻላይዝድ ሪፈራል ሆስፒታል የካንሰር ህክምና ስፔሻሊስት ዶክተር አማሬ ሽጥላ ተናገሩ። በሽታውን ለመከላከል በመንግስት ደረጃ ትኩረት ተሰጥቶት በንቅናቄ የተሰራበት መሆኑንም አንስተዋል። ደጀን የበቀለ በሰው ልጆች አካል ውስጥ ህዋሳት በሚራቡበት ጊዜ ከተፈጥሮ የመራባት ሂደት ውጪ በሚሆንበት ጊዜ ከሰውነት ውስጥ የሚነሳ በሽታ ነው። የጡት ካንሰር በዓለም ላይ ከሚከሰቱ የካንሰር አይነቶች መካከል 30 በመቶ የሚሆነውን ድርሻ የሚይዘው የጡት ካንሰር ነው። በኢትዮጵያ ደግሞ 33 በመቶ ድርሻ እንዳለው መረጃዎች ያሳያሉ። በጎንደር ዩኒቨርሲቲ ስፔሻላይዝድ ሪፈራል ሆስፒታል የካንሰር ሕክምና ስፔሻሊስቱ ዶክተር አማሪ ሽጥላ እንደሚሉትም ለጡት ካንሰር አጋላጭ የሆኑ ነገሮች በሁለት ይከፈላሉ። የመጀመሪያው በሰው ልጆች መቆጣጠር የሚቻል ሲሆን ከመጠን በላይ ውፍረትና የ ሰውነት ክብደት መጨመር፣ እንቅስቃሴ የሌለው ኑሮ ማዘውተር፣ ያልተስተካከለ የአመጋገብ ስርዓት፣ ሲጋራ ማጨስና አልኮል መጠጣትን ጨምሮ ሌሎችም ይገኙበታል። ሌላው በተፈጥሮ የሚከሰት ሲሆን በጾታ ሴት መሆን፣ የእድሜ መጨመር፣ በቅርብ ቤተሰብ የጡት ካንሰር ድግግሞች መኖርና የመሳሰሉት ተጠቃሽ ናቸው። ምልክቶቹ ደግሞ የሚከተሉት ናቸው። ህመም በሌለው እብጠት፣ ይህም ብዙ እናቶችን የሚያዘናገው ለዚያ ነው። እብጠት ይኖራል። ምናልባትም አይተዎት ሊሆን ይችላል። ነገር ግን ህመም ከሌለው መታከም አስፈላጊ አለን ብሎ የማሰብ ነገር አለ። የጡት ጫፍ ወደ ውስጥ መግባት ሊሆን ይችላል። የቆዳ ቀለም ለውጥ ማምጣት በጡጥ ጫፍ አካባቢ ያለው የብርቱካን ልጣጭ አይነት መምሰል። እየቆየም ከመጣና ካልታከምነው መቁሰል ሊያመጣ ይችላል። በጡጥ ጫፍ ፈሳሽ ሊያመጣ ይችላል። ደረጃው ከፍ ካለ ደግሞ ብብት ውስጥ እብጠት ማምጣት። ከዚያም ደረጃ ከተሰራጨ እና በጣም ከዘገየን ሳል ሊያመጣ ይችላል፣ ሳምባ ላይ ሊሄድ ይችላል፣ ሆድም የሚያመጣል፣ የአጥንት መሳሳት ወይም ስብራትም ሊያመጣ ይችላል ማለት ነው። እነዚህ ምልክቶቹ ናቸው። ዶክተር አማረ እንደሚሉት እነዚህ ምልክቶች ባይታዩም እንኳን ቅድመ ምርመራ ማድረግ ተገቢነት አለው። ይህም በራስ አቅመም ይሁን በባለሙያ ቅድመ ምርመራ ማድረግን መክረዋል። ከ20 እስከ 30 ዓመት የሆናቸው በራሳቸው ምርመራ ማድረግ እንዳለባቸውም ተናግረዋል። ከ30 እስከ 40 ዓመት ቢያንስ በጤና ባለሙያ አንድ ጊዜ ምርመራ ማድረግና ከ40 ዓመት በላይ የሆናቸው ደግሞ በመሳሪያ የታገዘ ምርመራ ማድረግ ይጠበቅባቸዋል። ይህም በሽታው ካልተከሰተ ለመጠንቀቅ፣ ከተከሰተም አፋጣኝ መፍትሔ ለመፈለግ ጉልህ አበርክቶ እንዳለው ነው የሚገልጹት። ካንሰሩ ከሌለ ከጭንቀት እንገላገላለን፣ ካለም ደግሞ በጊዜ ለመድረስ ነው። ደረጃ 0፣ ደረጃ 1፣ ደረጃ 2 ላይ ብንደርስ ውጤታማ ይሆናል ሕክምናው ማለት ነው። ከዛ በኋላ ከሆነ ግን የሕክምና አማራጮቹም ምናልባት ሁለት ሶስት አይነት አማራጮችን በጋራ መጠቀም ሊያስፈልግ ይችላል። ይሄ ደግሞ የጎንዮሽ ጉዳቱን ይጨምረዋል፣ የኢኮኖሚ ቀውስ ያመጣል፣ እንዲሁም ውጤቱ ራሱ በራሱ ሙሉ በሙሉ የመዳን ዕድሉን እየቀነሰ ይመጣል። ስለዚህ በተለይ ደግሞ ደረጃ ዜሮ የምንለዋለ ሙሉ በሙሉ ካንሰር ያልሆነ ካንሰር ከሆነ በኋላ ደግሞ ደረጃ አንድ ደረጃ ሁለት ከሆነ ሙሉ በሙሉ ይድናል። ይሄም እንግዲህ ቀድሞ ቅድመ ምርመራ ማድረጉ ወይ ደግሞ ከተከሰተ ቶሎ ወደ ሕክምና መንጣት ምን ያክል ህክምናውን ቀላል እንደሚያደርገው ነው የሚያሳየው። የጡት ካንሰር በሀገር አቀፍ ደረጃ አሳሳቢ ደረጃ ላይ መድረሱን የገለጹት የካንሰር ህክምና ስፔሻሊስቱ ምናልባትም ህመሙ ከተከሰተ እንደየደረጃው ህክምና እንደሚኖረው ገልጸዋል። የመጀመሪያው ካልተሰራጨና እዚያው አካባቢ የተነሳበት አካባቢ ከሆነ ቀዶ ህክምና ነው የሚደረገው። ይህም እንግዲህ ሙሉ በሙሉ ጡትን ማንሳት ሊሆን ይችላል፣ እንደ ደረጃው። ቀድመን ከመጣን ግን በተለይ አሁን የጨረር ህክምና ስለተስፋፋ ሙሉ በሙሉ ጡት መነሳት ግዴታ አይደለም። ከዚህ በፊት የጨረር ህክምና ብዙ ስላልነበረ ሙሉ በሙሉ ጡት ይነሳ ነበር። አሁን ላይ ግን ኦፕሬሽኑ ከተሰራ በኋላ የጨረር ህክምና እንደሚገኝ እርግጠኛ ከሆን ካንሰሩ ብቻ ወጥቶ እዛው ላይ ጨረር እንዲሰጥ ይደረጋል። ስለዚህ ኦፕሬሽን አንዱ የህክምና አማራጭ ነው። ሁለተኛ በደም ስር የሚሰጥ ኬሞቴራፒ የሚባል አለ። እሱም ለሁሉም በሚባል ደረጃ ካንሰር ከሆነ በኋላ ይሰጣል። የሆርሞን ትሪትመንት ሕክምና የሚባል በሚዋጥ በእንክብል የሚሰጥ እንዳይመለስ የሚያደርግ ለሁሉም ላይ ሆን ይችላል። ምርመራ ከተደረገ በኋላ እንደ አስፈላጊነቱ እየታየ እነዚህ ሕክምና አማራጮቹ ናቸው ማለት ነው። የጡት ካንሰር የአሳሳቢነቱን ያህል ለረጅም ዘመናት ተገቢውን ትኩረት እንዳልተሰጠውም ገልጸዋል። አሁን ላይ ግን በመንግስት ደረጃ ትኩረት ተሰጥቶት በዘመቻ መልክ ችግሩን ለመቅረፍ እርብር መጀመሩና ያነሱት ይህ ግን ብቻውን በቂ አይደለም ባይ ናቸው። በዘመቻ መልክ ብቻም መሆን የለበትም ፕሮግራም ተደርጎ በየወሩ ሊሆን ይችላል፣ በየሳምንቱ በደንብ መሰራት አለበት። ለውጥ የሚመጣው በዚያ ነው። በአመት አንድ ጊዜ ብቻ በቂ ነው የሚል እምነት የለኝም። ስለዚህ ህክምናዎቹንም መደበላለቅ የለብንም። የጸበል በተለይ የጸሎት ማድረግ ጸበለኛ አንከለክልም። አብሮ መሆን ግን አለበት፣ ህክምናውን ጎን ለጎን እንዲሆን። ይህን በአጽንኦት መናገር እፈልጋለሁ። የጡት ካንሰር ስርጭትን ትርጉም ባለው መልኩ ለመግታትም ዘላቂነት ያለው ጥረት ማድረግ እንደሚገባ መልእክት አስተላልፈዋል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። መሰረት መግጫት አቀርባቸዋለሽ። ተከታትለን እንመለስ። ኢንዱስትሪው በጥራትና በዋጋ ተወዳዳሪ ምርቶችን በማምረት የመንግስትን የግዥ ፍላጎት ማሟላት የሚችልበት እድል መፈጠሩን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። በመንግስት ግዢና ንብረት ባለስልጣን የተዘረጋው ዘመናዊ የግዢ ስርዓት ለአምራች ዘርፎ የፈጠረውን ምቹ ሁኔታ በተመለከተ ለዘርፉ ተዋንያን ገለጻ ተደርጓል። በመድረኩ የተገኙት የኢንዱስትሪ ሚኒስትር መላኩ አለበል በሀገር በቀል ኢኮኖሚ ማሻሻያው አስቻይ ሁኔታ ከተፈጠረላቸው ዘርፎች አንዱ አምራች ኢንዱስትሪ መሆኑን ተናግረዋል። መንግስት የኢንዱስትሪው ምርትና ምርታማነት ለማሳደግ የህግና ሰራ ጋር ማሻሻያዎችን ከማድረግ ባለፈ የገበያ ትስስርን ለማሳደግ ተጨባጭ ስራዎች እየሰራ ይገኛል ብለዋል። ከዚህ አኳያ አሁን ያለው የመንግስት ግዢ መመሪያ የሀገር ውስጥ አምራችነትን የሚያበረታታና የገቢ ምርትን ለመተካት የሚደረገውን ጥረት የሚደግፍ መሆኑን አንስተዋል። በመሆኑም አምራች ኢንዱስትሪው ከሀገር ውስጥ ገበያ አልፎ ለውጭ ገበያ ምርቶችን የማቅረብ እድላቸውን አሟጠው እንዲጠቀሙ ሚኒስትሩ ጥሪ ማቅረባቸውን የዘገበው የኢትዮጵያ ዜና አገልግሎት ነው። የአዲስ አበባ ኮሪደር ልማት የዜጎችን ተጠቃሚነት በማረጋገጥ የኢትዮጵያን ብልጽግናውን ለማድረግ መሰረት የሚጥል ስኬት የተመዘገበበት መሆኑን ከንቲባ አዳነች አቤቤ ገለጹ። አዲስ አበባን እንደ ሱማ ውብ ለማድረግ በተጀመረው የኮሪደር ልማት ስራዎች ለተሳተፉ አካላት የምስጋና መርሃ ግብር ተከናውኗል። ከመስቀል አደባባይ መገናኛ ሳውዝ ጌት፣ ከቦሌ ቪይፒ ጎሮ አዲስ ዓለም አቀፍ ኮንቬንሽን ማዕከል ከአንበሳ ጋራዥ ጎሮ እና ከሳር ቤት ጀርመን አደባባይ ሀይሌ ጋርመንት ፉሪ አስደማሚ ስራ እንዲከናወን ላደረጉ የመዲናዋ ነዋሪዎች፣ ኢንጂነሮች፣ አማካሪዎች፣ የመንግስት የስራ ኃላፊዎችና ና ባለሙያዎች ምስጋና አቅርቧል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት ለከተማዋ ልማትና ውበት ለተሳተፉ አካላት ሁሉ ምስጋና ይገባቸዋል። በአዲስ አበባ ኮሪደር ልማት የተመዘገበው ውጤት መዲናዋ የብልጽግና ተምሳሌትነቷን በተሟላ ሁኔታ መተግበር የሚያስችል ስላትን አቅም መገንባቷን ማሳያ መሆኑን ገልጸዋል። የኢትዮጵያ ዜና አገልግሎት ዘግቦታል። የቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን በማስተላለፍ ተጠናቀቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ ከጥቅምት 11 እስከ 17 ቀን 2018 ዓ.ም ያካሄደውን ውይይት አጠናቋል። ቅዱስ ሲኖዶሱ በቤተክርስቲያን መንፈሳዊ አስተዳደርና ማህበራዊ ጉዳዮችን መሰረት ባደረጉ አጀንዳዎች ላይ በአንድነት በመወያየት ለቤተክርስቲያንና ለሀገሪቱ ጠቃሚ የሆኑ ውሳኔዎችን ማስተላልፉን አስታውቋል። በዚህም መሰረት በግንቦት 2017 ዓ.ም ቅዱስ ሲኖዶስ ምልአተ ጉባኤ የተሰየመው የሀገራዊ ሰላምና የቤተክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል የደረሰበትንም ውጤት ለግንቦት 2018 ዓ ም ምልአተ ጉባኤው እንዲያቀርብ ተወስኗል። በተጨማሪም በትግራይ አህጉረ ስብከት የቅድስት ቤተክርስቲያኒቱ የሰላም የአንድነትና የቅርታ በር ክፍት መሆኑን በመግለጽ ቅዱስ ሲኖዶሱ በክልሉ የሚገኙ አባቶች ካህናትና ምዕመናን ያልተቋረጠ የሰላም ጥሪውን አስተላልፏል። የኢትዮጵያ ዜና አገልግሎት ዘገባ ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለእለቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።